ቅድስት እንግዲህ ለምሳሌ እና ለብሩኬ ስትል ያው እንደምታውቁ ብዙ መስዋዕትነት እየከፈለች ትገኛለች ያው ብሩ ስለጎደለ ያ ብር ለመሙላት ብላ ያልሆነ ውስጥ ነበር የገባች ግን ቶሎ ብላ ያው ዳጣዬ ደርሳላታለች ከዛ በኋላ ደግሞ እንግዲህ እቤት ይዛት መጥታለች እየተንገዳገደችም ቢሆነ ቤታም ብሩኬ ምንድን ነው ይሄ ነገር ካልሆነ ምንድነው ዳጣ ንገርኝ ሲል በኋላ ስትረጋጋ ትነግርሃለች በቃ አስገብተሽ ወደ ክፍል አስተኛትና በኋላ ላይ ምን እንደሆነ በኋላ አጣራለሁ አሁን ከእሷ ጋር መነጋገርም አልችልም ለምን ትክክል ስላልሆነች ጠጥታለች ወይ በማለት ይጠይቃል ብሩኬ ያው ጠጥታለች አሁን ስለሰከረች ነው እንጂ ለሌላ አይደለም አሁን ግን ማሌት ብሩኬ ማሌት ታገባታለህ እንዴ እንዴ፣ ምንድነው ይሄ ዳጣ? የአንቺ ስራ ነው መሰለኝ ይሄ ነገር። እሷ እዛ እኮ አልተኛም ብዬ ነው የመጣሁት። የት ይላል ምሳሌ ብላ መልሳ ደግሞ ግልጽ ለማድረግ አልፈለገችም። ዳጣዬ ደግሞ ዝም ብላ ስለሰከረች ነው ምዘባርቅ፣ በቃ ትተኛ በማለት አእምሮባታል። አይደል ምሳሌ ምንድነው የሚያምርባት በማለት በቁጣ አሁን ተነሽና አስገቢያት ወደ አእምሮች ስትመለሺ ምን እንደሆንሽ ያኔ ትነግረኛለሽ በማለት ቅድስት ተነሺ፣ በቃ ተነሽ ቅመሟ፣ በማለት እዛ አስገብተሽ ትተኛ ትላለች ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነት እና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ምሳሌ አምሳ ሰባት እንግዲህ ክፍል አምሳ ሰባት ይዘን መጥተናል እንግዲህ እናንተ ምስቲ ሀሳብ አስተያየታችሁ አስቀምጡልን። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ምሳሌ ዳጣዬ እና ሞገሴ እንግዲህ ብዙ መስዋዕትነት እየከፈሉ ይገኛሉ። አሁን እንግዲህ ይሄ ነገር የተከሰተው እንግዲህ እዚህ ውስጥ የገባችው ቅድስት ብሩ ስለጎደለ ምሳሌ፣ እኔ እያየኋት ብትታከም ይሻላል፣ እኔ እያየኋት አትሞትም በማለት ራሷ እንግዲህ መስዋዕትነት አርጋ ወደ ሌላ ነበረ እንግዲህ የሄደችው። በመሃል ደግሞ እንግዲህ ብሩ ደግሞ ሙሉ በሙሉ እንግዲህ ሞገሴ ያው ሸፍነዋል። ከዛ በኋላ እንግዲህ ዳጣዬ የሮጣ ሄዳ እንግዲህ በዛ ነገር ላይ እንድትድን አድርጋታለች ማለት ነው። እንግዲህ ዳጣዬ እንግዲህ መልካም ቅን ኒንጃ እንግዲህ በጣም መልካም ሰው ናት ማለት ነው። ዳጣዬ ማለት ነው። እንግዲህ ቅድስትም እንግዲህ ከጉዳት አውጥታታለች ማለት ነው። ያው መልካም ሰው እኮ ምንጊዜ መልካም ነው ማለት ነው። መልካም ነገር ነው የሚሰራ ማለት ነው። እና እንግዲህ ለቅድስት ቅድስት መልካም ሰው ናት። በጣም የተረጋጋች የረጋ ያለች አስተዋይና ብልህ ልጅ ናት። ዳጣይም ደግሞ እንግዲህ እሷን አንድ ነገር ራሷ ላይ እርምጃ እንዳትወስድ ሮጣ በመድረስ ይሄ ነገር አስፈላጊ አይደለም፣ ያው ሙገሴ ስለመለሰ ሙገሴ ስለሰጠን አንቺ ምንም ነገር አትሆኝም በማለት ያው ሄዳ አስመልሳታለች ማለት ነው። አሁን ይፍራታ እና ማህሌት፣ ይሄ ነገር ጥሩ አይመስለኝም ትላለች ይፍራታ። ከተሳካለኝ የተቻለኝን ሁሉ አደርጋለሁ፣ ወደ ውጭ ሀገር እንዳይሄድ አደርጋለሁ ካልተሳካ ደግሞ ሞገስም እንዳይኖር እንዳይኖር አደርጋለሁ ትላለች። ከፈለግሽ እኮ ከፈለግሽም እኮ ዝናም አብረሽ እንድትሰሪ ተናግረዋል፣ ግን እኔ እንደሆነ አያገባኝም አልፈልግም ስትል፣ ግዴታ አይደለም ግዴታ አይደለም። እኔ በዛ ላይ ደግሞ እኔ የቤት ባለቤት እሆናለሁ። በዛ ላይ አብረሽ ትሆናለሽ እንዴ። ብሩክ ብሩክ ብሩክ አምልጦ እንኳን ቢሄድ እቺ ሞገስና ቅድስት የትም አያመልጡም ትላለች። ሲጀመር ብሩ ከዚህ ሀገር አይወጣም ትላለች። እንግዲህ ፍራታና ማህሌት ለራሳቸው ሴራ እያሰሩ ነው። እንግዲህ ቤቱን ከገዛሁት በቤቱ ላይ ማንቺ ተካፋይ ትሆኛለሽ፣ እሰጥሻለሁ፣ እንደፈለግሽ ትኖሪያለሽ ብላ እንግዲህ ዝና ያው እንድትቀምር እሷ እንድትቀምር መጀመሪያ እንግዲህ ሰጥቷታል ማለት ነው። ለማህሌት ለምን ያው ይፍራታ እንግዲህ ከሞገስ ጋር ስለምትግባባ ትንሽ ትንሽ ሞገስ እንግዲህ ታፈቅረዋለች ብለሽኛል። ስለዚህ ከሞገስ ጋር ፒስ መሆን አለባት ይፍራታ። ከዛ በኋላ ሞገሴን እንድናጠፋው ጎዳና ለጎዳና እየሄደ ነው፣ ሰክሮ እየወደቀ ነው ብሎ ነበረ ዘና ማለት ነው። ሄሎ ለምን ደወልክ? ይለዋል ዳጣ። ሁሌ እንደምትቀመጥበት ቦታ ነግራኝ ነበረ መጥቼ እንዳላጣህ ብዬ ነው ብሩኬ። አዎ ስራ የለኝም ስራም የለኝ ጓደኛም የለኝ። የት ሄዳለሁ? እዚሁ ነው ሙል እዚሁ ቁጭ ብዬ ነው መውልበት። ይቅርታ አድርግልኝ ይላል ብሩኬ። ይቅርታ አድርግልኝ፣ በየቀኑ የማይገባ ነገር እየነገርከኝ ቅስሜ አትስበረው። ይቅርታ ለእኔ ሞገስ፣ ለእኔ ይሄን አይገባኝም በማለት አይገባህም። አዎ ላሳለፍነው ጊዜ ለልጅነታችን ለልጅነታችን ጊዜ ስል መኪና የሸጬ ነው ይህን ያደረግኩት በማለት ቃላት የለኝም፣ ቃል የለኝም፣ አመሰግናለሁ። እንግዲህ በማለት አመስግኖታል ማለት ነው። ጨረስ በቃ በማለት እንግዲህ ያው አመስግኖታል እንግዲህ አመስግኖታል ያው ምሳሌም ትድናለች በማለት እንግዲህ ሞገሴ ላይ ደውሎ ብሩኬ እንግዲህ አመስግኖታል እነ ብሩኬ ግን ሲጀመር ብር ጎሎበታል ብሩኬ ባዶ ሞገሴም ደግሞ እንዳይሞላለት መናጤ ድሃ ሆነዋል ብሩክ እኮ ብዙ ሰው ያውቃል የሚሞላለት አያጣም እንደዛማ ቢሆን ቀጣይ ሳምንት እኮ ሊበሩ ይችላሉ እና ብሩኬ እና እነ ብሩኬ ከበረራ አስቀሪያቸው ብሩን ሰጥሻለን፣ አለች ዝና ብላ ጠየቀቻት። ይህን ለማድረግ ደግሞ በፍጹም እና ለብሩክ ምን አሰብሽ? ያሰብኩት አንድ ነገር አለ፣ ግን ለዝና ባማክሮ ይሻላል ብዬ ነው። የሆነ ነገር አስቤለታለሁ። ለብሩኬ ግን ብሩኬ ሳይወጣ ማፋጠን አለብን፣ አንቺም ከጎኔ መሆን አለብሽ ትላለች ይፍራታ። እንግዲህ መሀሌት ነው እንዲሳካልህ እመኛለሁ። ሞገስ ለምንድነው ግን እዛ ለብቻን የተቀመጥክ በማለት እዚህ ቦታ ላይ ማን እንደምጠብቅ ማን እንደሆነ አታውቅምና ነው ሉላ ትመጣለች ብዬ አይደለም የእኔ ትዝታ ፍቅር ትዝታ ሁሉም ነገር እዚህ ስለማገኝ ከእሷ ጋር የሆንኩ ይመስለኛል እዚህ መቀመጥ በጣም እኮ የተጎዳህ ይመስለኛል ይላል ብሩኬ አዎ አው ጎተኛል ከምታስበው በላይ ጎተኸኛል በጣም ሉላን ድጋሚ ማግኘት እንዳትችል አድርገህን። በእኔ ቦታ ብትሆን ምን ታደርግ ነበር ይላል ብሩኬ። አላቅም፣ አላቅም። በህይወቴ ግን ብሩኬ እንግዲህ አሳልፈ ሰጥተህልኛል። ያው መጀመሪያም ሉላ አስጠንቀቃኝ ነበረ፣ ለዛ አውሬ አሳልፈ እንዳሰጠኝ ብላ ነበረ። እሺ ይቅር በለኝ ሲለው ይቅር አልልህም። አንዴ ከተቀየምኩ ከልቤ ተቀይሜ ያለሁ የሉላ ቁስል ማልቅ አቋሙ ሆኖብኛል። ስለዚህ ለዛ እኔ ይቅር አልልህም። ብሩኬ አሳልፈህ ለዝና ሰጥተኛል። ለምንድነው ትንሽ ሰዓት ያልታገዝከኝ? እኔ ራሴ ጊዜ ሰጣት ነበር፣ ግን መቼም ይቅር አልልህም። አዎ በጣም በጣም ለልጅ ስትል ግን ገልህልኝና ልጅህም ትድንልሃለች፣ ልጅህም ትዳንልህ በማለት እንግዲህ ገልህኛል። ያኔ አሳልፈህ ሰጥተህብኛል ሉላን መቼም አላገኛትም። በየደቂቃው እየደወለች ከዚህ ጉዳ አውጣኝ እያለች ትጠይቀኛለች። ስለዚህ ገለኛል እያለ እንግዲህ ይቅርም አልልህም ብሎታል ማለት ነው። ያው ይቅርታ አላደረገለትም። ይቅር በለኝ ብሎ ሲደውልለትም ማለት ነው በፍጹም እና በጣም ያሳዝናል። ያው እንግዲህ ቅድስት ነቃሽ እንዴ እንዴ እኔ እኮ በዛ ልትቀር ይመስለኝ ነበረ። ቅድስት የት ነኝ የት ነኝ ትላል። ሰውዮ ቤት ነሽ፣ ከሰውዮ ጋር ነበርሽ። ብሩስ ብሩም ብር አምባሩም የለም። እንዴጣ ዳጣ ማለት ትላታለች። በቃ ቅድስትዬ፣ በቃ በቃ ቅድስትዬ፣ የለም እንዴ ይህና ክል ሞተሻል እንዴ? ምንም አታስታወሽም? አረ እኔ ምንም አላስታውስም። በቃ ተርፈሻ ደርሽ ልሻለሁ። በጣም መልካም ሴት ለዛውም ሊቀረጥፍሽ ነበረ ደረስኩብሽ። ዳጣዬ በጣም መልካም ሴት ናት። ገንዘቡንማ ሞገሴ መኪናው ሸጦ የጎደለውን ሞላለት እኮ ከምርልሽ በእውነት። አንቺም ተርፈሻል። ብሩክ ግን አልሰማም። ስላልሰማ እንዳትናገሪ በማለት እንግዲህ ያስጠነቅቃታለች ማለት ነው። ብሩኬ አልሰማም እንዳትናገር ግን እኔ ደህና ነኝ ትላለች እኔ ልጠይቅሽ እንጂ አንቺ ደህና ነሽ እኔ ልጠይቅሽ እንጂ እኔ እንጃ ትላለች ጎይ ጣጣ ሰውየ ምን አደረገኝ ትላታ ዳጣ እስቲ እስቲ ምን ሆናሽ ሆነ አረ ምንም አላረገሽም ሰውየ በማለት እንግዲህ አልፈዋለች ማለት ነው ዞር ቢያጥቀል ልጅ በማለት እንግዲህ ዳጣዬን ተቆጣቻት ማለት ግን ያዳነችሽ ዳጣዬ ናት ምንም ቢሆን ማለት ነው ተራሮጣ ሮጣ ሶስት ሺህ ከፍላ እንግዲህ ሞገስ ያስተላልፎላት ማለት ነው። በቴሌ እንግዲህ ዘበኛው አትገባን ብሎ ከልክሏት ነበረ፣ ግን ብር ከፍላ ገባች። እንግዲህ ቅድስትም አድናታለች አለች ከዛ ከገባችበት ነገር ማለት ነው። እና ችግር የለውም አትፍሪ ትላታለች። እንግዲህ ይፍራታን እንግዲህ ማሌት እና ይፍራታ ማለት ነው። እንዴት ነዘና ይባላል እንዴት ናችሁ? ደህና ናችሁ? አለን አለን አንድ ነገር አስቤ ነበረ፣ ትላለች ማህሌት። ምንድን ነው ያሰብሽው አላት። ዘና ያሰብሽው ነገር ላይ ፍራታ የለችበትም ሙሉም አልነገርኳትም፣ ግን ተቀብላለች። አብራሽ ማስራት ካልፈለጋች ፍራታ ዞር ማለት ትችላለች። አይ ታስራለች፣ አረ ትሰራለች፣ ችግር የለው። ብሩክ እኮ በዚህ ሳምንት ወደ ውጪ ምሳሌን ሊወጣ ነው። እና እያወቅ ዝም ትላለህ? ደጋግሜ ነገር ያለው ሞገስን ስታጠቃ እኮ ብሩክ ዝም አይልህም። አውቃለሁ፣ አውቃለሁ። አሁንማ ተጣልተዋል። በቃ አሁን ጸብ ላይ ናት። ከምርህ ነው? ተጣሉ እንዴ? ቆይ በምን ተጣሉ? ትላለች ማለት። እሱ ለአንቺ አይጠቅምሽም። አንቺ አንቺ ያንቺ ቅድ ምርምር ላይ ነ። ስለዚህ ስራሽን ስሪ። ብሩክ ከሪፖርት ተይዞ እንዲመለስ ነበር የምፈልገው። ሀሳብሽ ጥሩ ነው። ስለዚህ ከፍርድ ቤት ደግሞ ማዘዣ ትእዛዝ ካልወጣ እንዴት ቪዲዮ ለቀቀብኝ ብዬ ልክሰስ? እንዴ እንዴ፣ አውቃለሁ። እንዴ ግን አንቺ ቪዲዮ ላይ የሞገስን ምስል አይተሻል? ትላለች። ይሳካል፣ ይሳካል፣ ይሳካል። እሪ ብዬ ለፖሊስ ማስያዝ እችላለሁ ብላ እንግዲህ ለማስቀረት ማለት ነው። እኔ ግን የፈራሁት ብሩክ እኮ ልጁ ከሞተችበት እኛን ያጠፋናል። እንዴ አሁን እኮ እንዴ አልተቻለውም እንጂ ፈቅደው ልንመሰለሽ የምንኖረው፣ ትላለች እንዴ ምሳሌን እኮ አሳከማት ማለት አስቤ፣ ይሄ ሁሉን ነገር እኔን ይጎዳኛል። ስለዚህ ከሞገስ እጅ ሉላን እንዴት አርጌ መንጠቅ እንዳለብኝ፣ ፈርተኸው ነው አይደል ትላለች፣ አንተም ትፈራዋለህ። እንዴ አንቺ አፉሽና ትክፈች እኔ ዝናነኝ፣ እንዴ ምፈራው ይላል። ካልፈራሁ እኔ እንግዲህ ከሀገር እንዳይወጣ እንዳሳግደው ተባበረኝ። ስለዚህ አንቺ ከሀገር እንዳይወጣ ማድረግ እንዳለብሽ ሁላ አድርጊ በማለት እውነቱ ነው ማለት በደንብ አስቤበት በደንብ አስቤበት እኔ አንተ ሞገስ ማጥፋት እንደምትፈልግ እኔም ደግሞ ብሩኬ ይሄ ሁላ እንዳደረገኝ እኔ ደግሞ እሱ ምንም ነገር እንዲሳካለት ብሩኬ አልፈልግም፣ ትላለች ማለት ማለት ነው እንግዲህ። ሁለቱም ተፎካክረዋል። ሞገስም ዝና ሞገስ ለማጥፋት ፈለገ፣ ማለትም ደግሞ ብሩኬ ምንም ነገር እንዲሳካለት አልፈልግም፣ እንዳይሳካለት እፈልጋለሁ። ምሳሌ የምግብ ላምጣልሽ፣ ትላለች ቅድስቲ። አይ ቅድስት፣ አሁን ቅርብ ሰዓት ነው የበላችሁ። ብሩኬ አሁንም መንገደኛ ደግሞ አኩሪያ ተንከባከቢያት። አህ የኔ ልጅ አሁን ደግሞ ምቴጂ ለክ ምናሉ ምሳሌ አይዞሽ በማለት እንግዲህ ብሩኬም እንግዲህ እያጽናናት ይገኛል። ግን ለምንድን ነው እኔን ይዛችሁኝ በእናት ቡራ ይዛኝ ትላለች። እንግዲህ ዳጣዬ አብራችሁ ሊሄድ እያለችሁ ነው ማለት ነው። ብዙ ፕሮሰስ አለው እኮ ሰው አብሮ መውጣት አይችልም። እኔ ከዚህ ሀገር ወጣ ላይፍ የነበረ መቀየር በማለት ቤተሰብ አለሽ። እንደ እንዴ ስታይን ከጦጣ የመጣው እን ይመስልሻ? ከጦጣ ነው እንደ የመጣው አለኝ እንጂ እንደዛ ስለሚባል ለምዶብኝ ነው እንጂ እኔ እኮ የሚመስለኝ ከጎዳና መጣው ስለምትይ ነው ለሌላ አይደለም። ምኑ ዳጣ ደህና ነኝ፣ ደህና ነኝ። እና መች ልትበሩ ነው? ትኬቱ ስለመቼ ነው? ዓርብ እንበራለን ከብዙ ድካም ከብዙ ጠውረድ በኋላ ከተስፋ መቁረጥ በኋላውን ተሳካ እድሜ ለእናንተ በእናንተ ብርታት ነው የተሳካ በማለት እንግዲህ ምሳሌ እኮ የእኛም ልጃችን ናት ያለች እንግዲህ ዳጣዬ ማለት ነው እንግዲህ ብሩኬ እንግዲህ ዓርብ ነው መንበር ብለዋል እንግዲህ በጣም ደስ ብለዋቸዋል ድነሽ ድነሽ ድነሽ ማየት እንፈልጋለን ደግሞ ጀግና አባት ነው ያለች ትላለች ዳጣዬ አዎ አዎ፣ አሁን ተሳክተዋል። አምስት ቀናት ብቻ ነው እዚህ የምንቆየው፣ የዛሬ ሳምንት የት ነን? ውጭ ሀገር እንግዲህ ብሎ በጣም እንግዲህ ደስ ብሏቸዋል። ያው እንግዲህ ብሩም እንግዲህ የሞላ ሞገሴ ነው። ዛሬ እስቲ ምግብ ውጭ ሙሳ ምሳ ጋብዢኝ ስትላት፣ እንደ በቃ ለጥቅም ነው እንዲ ብቻ የምትፈልጊ ስራ ለን አጋብዝሻለሁ፣ ግን አንድ ነገር የሆኑ አጋቾች እኮ ስልካቸው አግኝቻል እንዴ አንቺ በአካል ግን ማታውቂው ሰው እንዴት ታምኛለች ትላለች ይፍራታ ማለት ነው አንቺ ከባለፈው አጋች እንኳን አትማሪም እንዴ ባለፈው እኮ ቅድስትን ወጋዋት ብሎ ነው ብሩን በልቶ የጠፋ ስለዚህ ለምንድ ነው ትምህርት ማይሆንሽ ካልሽ ደውዪላቸው እንዶ አንቺ ከምታደርጊው እነሱ ቢያደርጉት ይሻላል እንግዲህ የሆኑ የሚያግቱ ሰዎች አግኝቻለሁ ስለዚህ እዚህ ትብብር ላይ አንቺ የምትኖሪ ደስ ይላኝ ነበረ፣ በማለት እንግዲህ ከይፍራታ ጋር እየተመካከሩ ይገኛሉ። እንግዲህ ባለፈም እንግዲህ የባለፈው ለምን ትምህርት አይሆንሽም? እንዴት ናችሁ እያል ስልካችሁ የሆነ ሰው ሰጥቶኝ ነበረ ለስራ ፈልጊያችሁ ነው ብላ፣ እንግዲህ ደውላለች፣ መሀል የታጋት የሚያግቱት ሰዎች ላይ ማለት ነው። በጣም ከፍ ያለ ስራ ነው፣ እናንተም በደንብ ትጠቀማላችሁ ብሩም ይጠቅማችኋል። ደስ ይለኛል እንገናኝ፣ ሁሉም ነገር በዝርዝር አሳያለሁ ብላ እንግዲህ ስልኳ ዘግታለች። እንግዲህ አሁን ማንን እንደምታግድ አይታወቅም። የባለፈው ለምን ትምህርት አይሆነሽም ብላታለች። ይፍራታ ለምንድን ነው አንቺ ትምህርት ማይሆነሽ? አሁን ደግሞ ማታውቂው ሰው ደግሞ እንደባለፈ ብርሽ ልትበይ ነው ብላ ስትላት፣ አይ በሰው ሰው ነው ስልካቸው ያገኘው፣ ችግር የለው ማታስቢ በማለት እንግዲህ አሁን ደግሞ ማንን ልታሳግድ እንደሆነ አይታወቅም። ያው የፈረደበት ወይም መገሴ ወይም ደግሞ ወይም ሞገሴ ወይም ደግሞ ብሩኬ ይሆናል ከሁለት አንዳቸው ለማሳገት ነው ማለት ነው። እሱ እንግዲህ የሉል ነገር በረሃ ላይ እና ሜዳ ላይ መንገድ ላይ ጎዳና ላይ ጥሎታል ማለት ነው። እንግዲህ ያው በፊት እንግዲህ አብሮ ያሳለፉበት ቦታ እንግዲህ በየቀኑ እየሄደ እዛ ቁጭ እያለ ውሎ እያደረ ነው ሞገሴ። በጣም ፍቅር ከባድ ነው ማለት ነው። ማህሌትም እንግዲህ እሱን ለማሳገድ ያው እንግዲህ መጀመሪያ ቀድመሽ እሱን አስወግጅልኝ ብለዋል። ዝና ማለት ነው። ያው እሱን ካሳገድሽ ቀድመሽ በቂ ብርና አስተማማኝ ብር እኔ እከፍልሻለሁ። ስለዚህ ቀድመሽ ያው ሞገሴ ብለዋል። እሷ ደግሞ እንግዲህ አሁን ሞገሴ ቀድሚያ ሞገሴ እንትን ትላለች። ለምን መጀመሪያ ሞገሴ ካላጠፋሽ ሉላ ለእኔ መሆን አትችልም። ስለዚህ መጀመሪያ ሞገሴ መወገድ አለበት። ከዛ በኋላ የአንዳንዱ ይስተካከላል። ቅድሚያ ግን ሞገሴ መቅደም አለበት በማለት አዟታል። እሷም እንግዲህ ለብሯ ስትል ተፍ ተፍ እያለች ትገኛለች። እንግዲህ ፍራታ ማብራ መሳተፍ አለባት በነገሩ እሷም ፍራታ ትኖርበት በማለት አዘዋል። በቂ ብርም የሚበቃችሁ ብር እኔ እሰጣችኋለሁ። ለብር አታስቡ፣ እኔ በቂ ብር አለኝ በማለት እንግዲህ ያው ማህሌትም ደግሞ ማህሌት ይፍራታን አሳምናታለች። ቤት ይገዛልኛል፣ ቤት ደግሞ ከገዛልኝ እኔ ጋር ትኖሪያለሽ፣ በቂ ብርም እንሰጣቸዋለን ብለዋል፣ በብርም አካፍልሻለሁ ብላታለች። ደስ ብለዋታል። እንግዲህ እሺ ተባብሎ ይቀጥላሉ ማለት።